ልጆቿ በዘመናት ታሪክ ውስጥ ደምና አጥንታቸውን ሊከፍሉላት ያልሰሰቱላት ሀገር እነርሱ ወድቀው ዘመናትን ያሻገሯት ርስታቸው መገለጫዋ ወዴታለ ቢሉም ከማማው በላይ መልስ ነው። ከዓድዋም እስከ ባድመ ልጆቿ በየሜዳው ቢወድቁ እርሷን ከፍ አድርገው ሊያውለበልቡ ነው። አበበ በባዶ እግሩ ሮምን ቢያንበረክክ ኃይሌና ደራርቱን እምባ ቢተናነቃቸውም አይናቸው ከሌሎች ሀገራት ከፍ ብሎ የሚውለበለበውን የእናት ሀገራቸውን ባንዲራ አንጋጠው ቢመለከቱ እንጂ ሌላ ምክንያት አልነበራቸውም። ትናንት ወጣቶቿ ታጥቀው ቢነሱም፣ በራሳችን አቅም እንችላለን ብለው ቢቆርጡም ሰንደቃቸውን ለብሰው ታይተውበታል። ዛሬም የዘመናት ልፋታቸው የደምና የወዝ ፍሬያቸው ሕዳሴ መጠናቀቁን የሰሙ ለታም መድመቂያቸው ሰንደቅ ዓላማ ነበር። መሪዎቿም እርሷን እያዩ አንብተዋል። ዜጎቿም እርሷን ብለው ወገባቸውን ጠበቅ አድርገው ለልማት ተነስተዋል። በደስታ ብንደምቅም በሐዘን ማቅ ብንለብስም መሸፈኛችን እርሷው ሰንደቃችን ናት። ኢትዮጵያውያንን በአንድነት ያጋመዳቸውም የጋራ መድመቂያ ምልክታቸው የሆነው ሰንደቅ ዓላማን የአህጉሪቷ ልጆችም የራሳችን ነው ይሉታል። ለአፍሪካውያን ኢትዮጵያና ሰንደቋም ባለቀለም ምልክት ብቻም አይደሉም። የነፃነት አርማም የተስፋ ስንቃቸው ስለመሆናቸውም ደጋግመው ያነሳሉ። ለእነርሱ የኢትዮጵያ ሰንደቅ ዓላማ የእኩልነት መስበኪያ ምልክታቸውም፣ የባርነትን ቀንበር መስበሪያ የማታጊያ ስንቃቸውም ጭምር ነበር። ዛሬም ኢትዮጵያና ሰንደቋም በልጆቿ ጥረት ደምቀው ትናንት የአፍሪካን የባርነት ቀንበር ሰብረው ነፃነትን እንደሰበኩ ሁሉም ከጉባም እስከ ጎዴም ከመብራት እስከ ተፈጥሮ ጋዝና ማዳበሪያ ድረስ ለቀሪው አፍሪካ በራስ አቅም የመቻልና የመልማት ምልክት ሆነው በአፍሪካውያን ልብና ምድር ግዘፍ ነስተው ከፍ ብለው እየተውለበለቡ ነው።